ኢሮኒ ለጀነት ሰዎች አላቸው። ጡታቸው ጉጭ ሴቶች አላቸው። አላላ እኔ አላልኩም፣ አላህ ነው ያለው። ወላ የማይፈርጥ የማይማማ የማይወርድ የማይጎል ዘናናም ያ በጠጡት አላቸው። በነካኸው ቁጥር ያስደስታል። ያረቤ ረቢ አላ እንደ እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ ናቸው አሉ ሴቶች አላቸው ወአትራባ በእድሜ እኩኩል የሆኑ የሰላሳ ሶስት አመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው ለማን ለነዛ አላህን የሚፈሩ ሰዎች ለነዛ መልክ መጥፎን ነገር ለተጠበቁ ሰዎች ለነዛ ዱኒያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላ መቶ ሴቶች በአንድ ሰዓት ጅመቅ ታደርጋለህ እነዚህ መቶ ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለመቶ ሴቶች ሁሉ ድንግላቸው ወስደህ እንደገና ዊዝን ፋይቭ ሚኒትስ ድንግላቸው ይመለሳል። ድንግል ይሆን እንደገና። ጠይቅ እኔ እንትን አልደክመም እንዴ አራት ደክመም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱኒያ ሚስትህ ደስ ይላታል እንጂ ሴቶች አሉህ። ይቆጫታል እንዲያው ለምን ሁለት ቦታ ጣምነው ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው ምጠው ይጠብቀው ይላል። አሁን አላህ Subhanahu Ta'ala አዚደኩም አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው ፈልገው የጀና ሰዎች ምንድነው የሚጨምረን ከዚህ በላይ ይላል። ሰው ነገር ይመስለኛል ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም ተስፋችን መቶ እህቶች ተሰተውኝ ምናምን በነገራችን ላይ እንደዚህ አሁን አሁን ይሄንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ የቀርታ አገር ሙስሊም ወንድሞቻችን ይሄ ልቅ ልቅነት እንደ ልቅነት ነው የምናየው ይሄንን እና እንደዚህ ልቅነት እግዚአብሔርን ባንፈራ፣ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን፣ ጌታን ካልወደደ ነው ካልወደደ ነው አሁን እዚሁ ገነት ምንም ገነት አልጠብቅም፣ እዚሁ ማድረግ ይችላሉ። አይደል እንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ ውህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ ገነት ነው የምትኖረው ማለት ነው በቃ ገነት ሊሆን ያለ ነው እንደዚህ አይነት ነገር ውስጥ እያለ ያን እንዲህ አይነት ነገር እየፈጸምከ እና ተስፋችን ይህ አይደለም የኛ ተስፋችን በቃ ከክርስቶስ ጋር መኖሩ እንደዚሁ ራሱ ለኛ ትልቅ ተስፋ ነው ሞተን አንቀርማው አንድ እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ እንደዚያ የሚለው የእስልምና በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ ብቻ እንደ ዝም ብሎ ምን ነገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል፣ እርሱም ከክርስቶስ ጋር እንደምንኖር ነው። እሱ መቶ አንድ ፐርሰንት እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም፣ ተነስቷል። ስለዚህ እኛ ምን እንሳለን ነው። በቃ ትልቁ ሐሳብ የክርስትና ይሄ ነው። ኢየሱስ መጥቷል። ስለ ዓለም ሁሉ ራሱን አሳልፈው ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና፣ እርሱ የትንሣኤያችን መጀመሪያ ሆኗልና፣ እኛም ሞተን አንቀርም እኮ እኛም እኮ እንነሳለን። ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማሩ ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገሩ በመጀመሪያ የተሰሎንቄ መልእክት ምዕራፍ 48 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁሉ ጊዜ ከጌታ ጋር ነው ያለን። ጋይስ አስቡት እስቲ ክርስቲያኖች፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። እኔ አስባችሁ ግን ታውቃላችሁ፣ ባለፈው ቴሌግራም ላይ ጽፌላችሁ ነበረ። ጌታ ኢየሱስ ሲመጣ እና አሁን እናገኘዋለን ነበር እናየዋለን ምናምን እና እናየዋለን ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየ ነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል፣ ዘን ሁላችንም እንነሳለን አብረን ሆኖናለን። ያኔ አስቡት በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን፣ ጋይስ አምላካችንን፣ ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከእሱ ጋር ደግሞ አብሮ እነዚያ የምንወዳቸው ቅዱሳን ደግሞ አሉ። ከእነሱ ሁሉ ከቅዱስ ጳውሎስ ጋርም እኮ እንገናኛለን። አ ከጳውሎስ ከነ ዮሐንስ፣ ከሌሎች ማለት ከጌታችን እናት ከእመቤታችን ጋር እመቤታችን እናገኛታለን ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን እንዲህ ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው፣ በስመ አብ እንደዚህ የሆንን ዘለዓለሙ አንድ ቀን ነው የሚሆንብኝ እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን አለ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይለና፣ ቲቶ ምዕራፍ ሁለት ይህንን ሁላችሁ የሚያዙ በጣም ወደው የመጽሐፍ ቅዱስ ክፍል ይሄ ነው እግዚአብሔር ከኛ ጋር ከሆነ ማን ይቀውመናል? የሚለው እንዳለው ሆኖ ትላለ። ቲቶ ምዕራፍ ሁለት ከቁጥር አስራ አንድ ጀምሮ ደግሞ ያለው በጣም ምወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ እሺ፣ ይህ የተገለጠው ሰዎችን ሁሉ የሚያድን የእግዚአብሔር የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነት ጋይስ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማቱ ሆኖ ነው የሚቀጥሉበት። ኦኬ ያንን ኃጢአት የማይሆንበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይሄን ነገር ኃጢአት አረምነ ነው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን እሺ የተባረከውን ተስፋችንን ምን ምን ምን ምን የተባረከውን ተስፋችንን ነው። የትኛው ነው የተባረከው ተስፋችን? ጉጭ ጉጭ አለጥ ያው ግርግር እንዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን ግን ኢየሱስ ክርስቶስን ክብር መገለጥ እየጠበቀ በእኛ ዘንድ ያለው ተስፋ ይሄ ነው። ጌታ ኢየሱስ ይመጣል፣ ይወስደናል፣ ክርስቶስ እንኖራለን፣ እናገኘዋለን። እረ፣ በስመ አብ! አሁን ሞት ያስፈራናል፣ ጋይስ፣ ሞት ያስፈራናል። ይሄን እዚህ ነገር ላይ በጣም ጥሩ እምነት ካለን፣ ትልቅ እምነት ካለን፣ የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን፣ በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን። መቶ አንድ ፐርሰንት እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋ ወርግ ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠር ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድን ነው ይሄ? ያላየነው ነገር ምናምን የማናየው ነገር ተስፋ የሚያስደርግ ነገር ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ የሰጠን በሰጠን ተስፋ መቶ አንድ ፐርሰንት እርግጠኞች ነን። ግን ከዛ ተጓር እንግዲህ እንዳንቀር ጋይስ አሁን ባለችን በዚች ትንሽ እየዘምን እግዚአብሔርን በመፍራት እግዚአብሔርን በመውደድ ለናሳልፍ ይገባል። መንኩሱ አይደለም፣ መንኩስ የሚፈልግ ካለ ያሳየው መንኩሱ ጥሩ ነው። እኛ ደግሞ ማን መነኩ ሰዎች በተቻለን አቀ ሲምፕል ብንሆንም ፍቅር እንዲያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን እዛ ሁሉ ውስጥ ግን እግዚአብሔርን መውደድ እግዚአብሔርን ማፍቀር አለብን። እግዚአብሔርን መውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም ጋይስ። በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፈጽሞ መራቅ አለብን። ከዝሙት መራቅ አለቀ እግዚአብሔርን ይህ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋችሁ የመንፈስ ቅዱስ ማደሪያ ነው፣ የእግዚአብሔር ቤተ መቅደስ ነው ስለተባልን